እንዴት ነው ስኩፎስ፣ ፖስት ሰማ አገኘችሁት ያዛችሁት እንዴ?

መዋሸት አልነበረብሽ፣ ማው ልጁ የማይሆን ጦስ ውስጥ ልትከቺው ነበር። አልገባኝም። ኤኒ ታይም ምን ያሁን በሚሄድበት መንገድ በሙሉ አንተ ሰዎች አሉ ማለት ነው፣ ከኔ ጋር እነዚህ ቦስ ነው የሚሉት እየደወሉ ኢማጂን፣ ቦስ ነው። ስለዚህ ልምድ አለው ማለት ነው፣ አላውቀውም ማለት ነው። ዳጊን፣ እሺ ምንድን ነው ማድረግ ያለብኝ? ይቅርታ፣ እሺ በጣም ይቅርታ። አሁንም ይሄው ይቅርታ፣ እየደጋገምኩን ይቅርታም ጠይቀ የኔ ይቅርታ፣ ይቅርታ፣ ይቅርታ የኔ ውድ ይቅርታ ይቅርታ ይቅርታ የኔ ማር ይቅርታ። ሰላም ሰላም እንዴት ናችሁ? የሜሪ ፒንክ ዩቲብ ተከታታዮች በሙሉ እንዴት ናችሁ? ቀናችሁ፣ ሳምንታችሁ እንዴት እየሆኑ ነው? ሁሉ መልካም ነው ወይ አለው? እኔ በጣም ደህና ነኝ። እንዴት ናችሁ? ስለምትሰጡን ኮሜንት፣ ስለምትደውሉልን፣ ስለምታበረታቱን በጣም እናመሰግናችሁ። ዛሬ አጠር አጠር አድርጌ ነው ቶሎ ቶሎ የምገባው እንግዲህ ሁሌም በአዳዲስ ቪዲዮ ነው እናንተ ጋር የምንመጣው እና የዚህ ሰሞኑ ቪዲዮዎች እየቀ ነው እኛ የምንሰራው ነገር ያነጋገራችሁ ህይወታችን ውስጥ ያሁ እናንተ ስላላችሁ በእናንተ ዳኝነት ነው እዚህ እየደረስን ያለ በእናንተ ፍርድ እንግዲህ ዳጊ የሆነ ሰው ማወቅ ፈልጎ ነበር በሰአቱ እንግዲህ አንሰው አስተዋቂዋለሁ እንደምታውቁት የፈጸመውና ያረገው ነገር በጣም ከአንድ ሰው ጤነኛ ብዬ እኔ ከማስበው ሰው እንደዚህ አይነት ነገር አልጠብቅም። እንደዚህ አይነት መነጋገር ሰው እንዲ ሪስፔክት ማድረግ ለምን እንደዛ እንዳደረገው አልገባኝም። እኔ አሁን እየገባኝ ያለው ነገር እልህ ነው እንጂ ዳጊ ፍቅር ምናምን አይደለም። ሲገባኝ እኔ እልህ ነው፣ እኔን ከማንም ሰው ጋር ማየት አይፈልግም። እሱን እንደልቡ እንደዛ እንግዲህ አን ሁሉ ሴት እያመጣ ሲቀያየር ለእሱ ኖርማል ነው፣ ለእሱ ምንም ነገር ኖርማል። እኔ ግን በኖርማል ጓደኝ በፋንታ እንደዛ ሲያደርገኝ ነበረ ከፋንታ ጋር ያ ሁሉ አይ ቲንክ ፋንታ ራሱ በጣም ተቀይሟል፣ ምናምን እና ሁለተኛ እኔ እሱን የምታናግሪ ከሆነ አጠገብሽ አልደርስም ብሎኝ እንደድንገት ደግሞ አናግሬው አገኘኝ አየኝ፣ ምናምን ትንሽ ደብሮታል። እሱንም ገና ሶሪ ምናምን ብዬዋለሁ። እንግዲህ ሻሎም ደግሞ መጥቶ እኔ ያው ከእናንተ ማዋሸት አልፈልግም፣ እውነት ለመናገር ምክንያቱም ሻሎምን በደንብ ታውቁታላችሁ። ሶሻል ሚዲያ ላይ በጣም የሚታወቅ ልጅ ነው፣ በጣም ስነስርዓት ያለው ልጅ ነው ምናምን ልክ ፋንታ ጋር ያለው ነገር ነው። ሻሎም ጋር ያሳያው ሻሎም የነገረው ብዙ ነገር ነግሮታል። በጉልበቱ ነው ዳጊ የሚያምኑ አሁን ሲገባኝ፣ በቃ በጉልበቱ የሆነን ሰው ወይ መምታት ይፈልጋል ወይ ከኔ የሆነ ሰው ከኔ ጋር ካየ መምታት ይፈልጋል ምናምን። እኔ እንግዲህ በጣም ተጨንቅ ያለሁ እግዚአብሔርን በዚህ ፍጥነት እናንተም አሁን እውነት ነው የሚመስላችሁ ሁሉ ነገር አሁን ይዤ የመጣሁት ምናምን ምናምን። እኔ እውነቱን ልንገራችሁ በዛ ሰዓት እንደዛ ያደረኩት ዳጊ ከኔ እንዲለየኝ ነው። ሻሎም በጣም በጣም በጣም ወደው ጓደኛ ነው። ኖርማል ጓደኛ ነው። አልዋሻችሁም፣ ነው ግን ዳጊ ቢያንስ በቃ እኔን ጨክናው ነጠልታኛለች ብሎ አስቦ እንዲተወኝ ስለፈለኩኝ ሻሎምን አግባብቼ ነግሬው በስነ ስርዓት ነግሬ ነገረው በቃ ጀስት እንደ ቦይፍሬንድ በቃ ቦይፍሬንድ ነኝ ብለ እንዲተወኝ ነው። ምክንያቱም እኔ ከሱ መለየት ፈልጋለሁ። በቃ እኔ መጀመሪያ ያለኝ ሰላም አሁን ላይ የለኝም። በቃ በጣም ሰላም አለኝ ከሱ ስለይ በጣም ሰላም አለኝ። ምክንያቱም እሱ የሚያረጋቸው ነገር በቃ ብዙ ብዙ ነገር ላይቭ ላይም ሲገባ የሚያወራቸው ምናምን ነገር ከሰማቸኋቸው ደስ የማይሉ ነገር ነው የሚለው። በቃ አጠገቤ ሰው እንዲኖር አይፈልግም። ሁለት ደግሞ አድቫንቴጁን ነው እየጠበቀ ያለው። አለች የለችም። ነገ ጠዋት እሱ ዛሬ የሆነ ነገር ቢያደረግ ነገ እዛ ጋር ያመለጠው ሰው እንዲቀርበት አይፈልግም። መመለስ ይፈልጋል በሆነ ሲስተም። ስለዚህ እኔን መጠቀሚያ እያረገኝ ነው ያለው እኔንም መልቀቅ አይፈልግም፣ ሌላም ሰው እኔ ደግሞ እንደደረስኩበት የሆነም ሰው ነግሮኛል። እንደደረስኩበት ከሆነ በቃ የራሱን አማራጭ እየተጠቀመ ነው ያለው። ስለዚህ እኔ ማንም ሰው አማራጭ መሆን አልፈልግም። በቃ እውነት ለመናገር አልፈልገውም። በደንብ ይሄን ቪዲዮ ዛሬ በግልጽ እንደዚህ የሚናገረው ማየቱ ስለማይቀር በደንብ እንዲገባው ነው። እንደገና ደግሞ አሁን ዛሬ የራሴን ጓደኛ ቀጥረት እናወራ ምናምን ብለን ስልክ ተደውሎባት እንዳትመጪ ለምንድነው እኔ ማውራት ነገር ስላለ እንዳትመጪ ይደዋወላሉ ያውቃታል በደንብ ነው የሚያውቃት ጓደኛዬ እንዳትመጪ ቀጥቀጥሪያታለሁ ሜሪ ምናም ሳንቺ እንዳትመጪ እኔ ሂጄ አውራታለሁ ምናም ደውላ በቃ እንዳይደብርሽ ዳጊ እየመጣ ነው አለች ይሄም ፕሮግራሜም አይደለም አልቀጠርኩትም ለምን እንደዚህ አይነት ነገር እያደረገ እንደሆነ አይገባኝ የራሱ ላይፍ አለው ደግሞ ደሞ ሻሎሙን ካየው ቀን ሰዓትና ጀምሮ የሚያደርግልኝ ቴክስት የሚደውለው በጣም በቃ የሆነ ነገር አቅም እንዳለው አሁን የሆነ ምግብ ቤት መሸት አቁጭ ብዬ ቀጥ ብሎ መጣ። ደግሞ ብዙ ሰው ደግሞ አልታውቃላችሁ፣ ና አናውቅም ማለት ይቻላል ሰዎች ጋር ገብተናል ይመስለኛል። እና መለያየታችንን እያወቁ እንኳን በቃ ነው እናንተ መለያየት የለባችሁም ሞራል ይሰማዋል ይመስለኛል። እና የሆነ ሰዓት ላይ ብቻ የሆነ ሲጀመር ደግሞ እኔ ዛሬ መደወል ፈልጌ ነበር፣ እሱ ጋር ለማለት ልነግረው፣ በቃ እውነቱን ልነግረው ምክንያቱም ሻሎም ጓደኛ ነው። ሁለቴ ይሄ ስልክ ተደውሎልኛል ብሎ ተደጋግሞ ቴክስት ተልኮልኛል ይሄ ቁጥር ታውቂዋለሽ? ስለ ሳዩ የዳጊ ቁጥር ነው። እንግዲህ አስቡት እሱን አፈላልቆ ምናምን አፈላልቆ ለሱ ዛቻ መላክ፣ ና እንገናኝ፣ ና እንደዚህ እናድርግ ምናምን ልጁንም መጉዳት ስለማልፈልግ በዚህ አጋጣሚ እሱ መጣ እንጂ ራሴ እንደውልለት አለው ብዬ ነበር ምክንያቱም መንገር አለብኝ በቃ ምክንያቱም ይሄ ልጅ መጎዳት የለበትም በማያውቀው ነገር ለኔ ብሎ መጎዳት የለበትም ጓደኛዬ እንደሆነ እነግረዋለሁ ግን በቃ ማለት እሱ ጓደኛዬ ስለሆነ ከሱ ጋር እመልሳለሁ ማለት አይደለም ይሄን ማረገው ዳጊ ማን ነው ይሄን ማረገው ላይክ ሻሎም ላይ ምንም ነገር እንዲያደርስ ስለማልፈልግ ነው በጣም መወደው ጓደኛዬ ነው። እሱ ላይ ምንም ነገር እንዲደርስ አልፈልግም። በእኔ ምክንያት ሊጎዳ አልፈልግም። ስለዚህ ኦልሬዲ እህ በዚህ አጋጣሚ መምጣቱ ለእኔ ጥሩ ነው። እውነታውን እነግረዋለሁ። እንግዲህ ይሄ ነው ያለው ነገር። በጣም እግዚአብሔርን። አሁን ደግሞ ብደውልለት እሞራለሁ ነው የሚሰማው ነው ከቀማል። አልደውልለት እመጣለሁ ብሏል። አራሱ ይምጣ በእሷ ሰዓት በቀጠረችኝ ሰዓት ምናምን እንደዛ አግባብ ልጅቷ እንደዚህ ማድረግ ነውርም ነው ለራሱ ሲጀመር ማለት ነው። እዛ ላይ ሻሎምን የዛቻ አይነት የምን በቃ ልጁ በቃ የሆነ ነገር እንዲያስብ አቅቶት አይደለም ለማን ሰው ነው አንሶት አይደለም ወንድነት ግን በእኔ ምክንያት በራሳቸው ኬስ ሲጣሉ ነው እንጂ በእኔ ኬዝ እንዲጣሉ አልፈልግም ለምን እንዴ እኔ በጣም ነው የደበረኝ እግዚአብሔር ለምን እንደዚህ አይነት ነገር ያደርጋል ሁሉ ጊዜ የሆነ ነገር የሆነ ችግር መፍጠር ሁሉ ጊዜ የሆነ ችግር መፍጠር ለምን አንድ ሰው ከበቃው በቃ። እኔ ስለበቃኝ ነው እሱ ጋር ለመሆን ከዛ ጋር ለመሆን ምናምን አይደለም። ይሄን ይሄ ደግሞ ንጹሕ ጓደኛዬ ስለሆነ እሱ ላይ ችግር እንዳያመጣበት በቃ አልኩት፣ ሰው አለኝ፣ በቃ ተለየኝ፣ ሰው አለኝ አልኩት። ሰውን ግዴታ ካላመጣሽ ነገ ጠዋት የሆነ ነገር ሀፕን ሲያደርግ አይደል እንዴ? በቃ እኔ አልፈልግም። ከዚህ በላይ እንግዲህ የሰው ልጅ ምንም ነገር ሊናገር አይችልም። ያንዳንዱን የመጣውን ነገር እንደዚህ ሆነ እንደዚህ ሆነ ብዬ ማስከተል ተሰው አይጠበቅብኝም። አሁን እሱ ባንቺ ምክንያት ብዙ ነገር አጣ። በኔ በኔ ምክንያት ያጣው ሴት ነው። ስለዚህ እኔ ደግሞ ዞር ካልኩ ሴቶቹ ይመለሳሉ። በቃ ንብረቱን አላጣ ህይወቱን አላጣ ምን አላጣ ያጣው ሴት ማርና ሴቶቹ ደግሞ ነው። ወጥቻለሁ ከሱ ህይወት፣ ይኸው ከሱ ህይወት ወጥቻለሁ። አልፈልገውም ዳጊ። ስለዚህ እሱን የሚፈልግ ሰው በሙሉ ማግኘት ይችላል። ባጭሩ መናገር የሚፈልገው ነገር ማለት ነው። ሁሉም ሰው የተነሳ ይሆነ ነገር ሁሉም ሰው የተነሳ ይሆነ ነገር የሚያስጠላ ነገር ነው። ሁሉም ሰው የሚያደርገው እኔ አላውቅም። ስለዚህ ደግሞ እንደዚህ የደጋገምኩ በአንቺ ስንት ነገር ነው ያጣሁት ማለት እንዳትለኝ፣ በእኔ ምንም ነገር ያጣኸው ነገር የለም። ፈልገ ነው ጓደኝነቱን አብረን የጀመርነው ተለያየ። ያጣኸው ሴት ካለ ደግሞ ተመልሰ መባችላለ። ዝናብ እየ ዘን ነገር ነው ማለትም አልፈልግም። እንደዚህ ግን ኦልሬዲ ስላልተቀጣጠልኩ ሲጀመር ተከታተ ማለትም አልፈልግም። እውነት በቃ ስራው ሁሉ እግዚአብሔር ሰው ልጅ እንዴት በዚህ ነው ያለ እንትን ያደርጋል። ከበቀኝ በቃ አለ ሰው ከበቀኝ በቃኝ ነው። ሄኖ ሄኖ ብሎ ማውራት አይቻልም። ሰላም ቀጠሮ የለንም። እንዴት መጣ? እዚህ እንደሆንሽ ሰው ነገረኝ እና እዚህ ያለችበትን ሁኔታ ብዬ ዝም ብዬ መጣሁ። ምንድነው የማወቅ የምትፈልገው? አይ ብቻዋን ነች ወይስ ከሰው ጋር ነች ምናምን የሚለው ነገር ምንድነው። እኔ እኮ ከሰው ነው የተፈጠርኩት ዳጊ። ያልተረዳህ ነገር እኔ ከምንድነው ከእንስሳ የተፈጠርኩት? ምንድነው የምታስበው? እኔኮ ከሰው ከብዙ ከብዙ ሰው ጋር የኖርኩ ሰው ነኝ እኮ። አዎ ባለፈው ያው ይዘሽው የመጣሽው ፍቅረኛሽ ጓደኛሽ ብዙ ነገር ብሏል ነበር ሻንቲም ንካው እና ጫፉን ምናምን ብላችሁ ብዙ ነገር ብላችሁ እኛ ምናምን እና ለምን በጉልበት የምታስበው አይደለም በቃ እሱም ስለተስማማ እኮ ነው አሁን እኔ እና ልጁ ተስማምተናል ቻሎ እሺ ተስማምተናል በቃ እሱም እኔን ማውራት ፈልጓል እኔም እሱም ማውራት ፈልጊያለሁ እና በቃ ተገናኝተን ከሱ ጋር እናወራለን እንጂ ሌላ ነገር አለ እሱም ስለፈለገው እኔ ብቻ አይደለም የፈለኩት ሰው ምንም አንቺ የሚረብሽ ሽም ነገር እሱ እግዚአብሔር ከእሱ ህይወት ለምን አትወጣ? እኔ ነኝ እሱ ነው የሚወጣው። አንተ ህይወት ለምን ገብታለህ? እሱ ነው የሚባል ነገር የለም ውስጥ

በእኔ እኔን አስበልጬ ብለኸኛል። ባለፈው አንቺን አስበልጬ ብዙ ነገር አስበልጬ ያጣሁት ብዙ ነው ያልከኝ። ያጣሁት ሴት ነው ሴቶች ናቸው። እኔ ጋር የድሮ ገርል ፍሬንድ ድሮ ምናምን ምናምን። ያጣኸው ይኸው ዞር ካልኩኝ በሚዲያ ይመጡልሃል። እኔን አታስጨንቀኝ። በዛ ላይ ሻሎምን ከዚህ በኋላ እንዳታገኘ። እሱ ጉዳይ ያንተና የሱ ጉዳይ የሚባል ታሪክ የለም፣ ሲጀመር አታውቀውም

እንድታወራ ነው አቅማችን ፈታተሽ የምትለው? አው ወንዶች እንደዛ ነው የሚያወሩት። የሚፈልጉ ደም ለምን አይደብረኝም? ጓደኛዬ እኮ ለምን ማንነቱን አሳይቶኝ አይረብሽሽ። እሱ ሌላ አይችልም፣ በፍጹም በጣም ስርዓት ያለው ልጅ ነው። ቪዲዮ ላይ ነው አብረሽ ነበርሽ አይደል? ያለው ልጅ ነው ስርዓት ስላለው ነው የሚታገስ እንጂ፣ አንተ ዱርዬ ነኝ ብለህ ከምታስበው በላይ ዱርዬ ነው። እሱን ከፈለገ በጣም ደስ ይለኛል። እዚያ ስፖርት እውነት ነው የምነግርህ። እንደ አንተ ሰው ካለ መደብደብ ስራ የለም። ታሪክህን አምጥቼ እንዳላወራ የምታረገውን ታሪክ ሰው አየኝ መኪና እንደዚያ ይገልክ እየወጣህ መደብደብ ለምደሃል። ስለዚህ እሱን ደግሞ እንደ ሌላ ሰው አይተም ከሆነ እሱ ደግሞ ካንተ የበለጠ ወንድ ነው። ስለቀጠና አይደለም። እና ደስ ነው ሊልሽ እኮ የሚገባው አልፈልግም። እኔ እንዲጣላ በእኔ በእኔ ነገር ውስጥ እንዲገባ አልፈልግም። አይ እኔ አፍልቻለሁ አይደለ? ያረጋጋኝ እንዳውም ጥሩ ነው። አሁን እንደዛ የምታረገው ለምን? አሁን የመጣሁት ሜሪሻ

ሲጀመር አንተ በቃ ፕሮግራም እንጂ ለመምጣት፣ ለመግባት፣ ለመሄድ፣ ለመውጣት እኔ የፈለግኩበት ባለፈው እንደዚያ ምግብ ቤት መጣ አሳይተኸኝ፣ አቅምህን፣ ሄድኩ የትም ቦታ ብትሄጂ በቁጥጥሜ አልገባ፣ ስልኬን የጠለፍከው ነገር አለ፣ ኦር የሆነ ያረክኸው ነገር አለ። እኔ ግራ አጋባህ እኮ የራሴን ሕይወት መኖር አልችልም ወይ? አልገባህም? ምን ለምን ትፈልገው ከእኔ ሕይወት? አልፈልግም፣ በቃ አልፈልግም።

ውጣልኝ። ምን ይውጣልኝ ስላልኩ ነው እንዴ? ያዘው አሁን በኋላ ተረጋግተሽ በሰላም ማለት ነው በቃ፣ በጣም ተረጋግተሽ ጠርተሽን ቁጭ ብለሽ ከነገርሽኝ እኔ እወጣለሁ። ችግር የለም። አልፈልግም ውጣልኝ፣ እንደዚህ ወንድ ይዘሽ መተሽ ምናምን ካንተ በላይ ነው እንደዚህ ያደርጋህ። በእንደዚህ ምን የሚሸነፍ ሰው አለ? ምን በፍቅር ነው የሚሸነፈው። በጸባ አልሸነፍም ምን መጣላት ቀላል ነገር ነው። ፍቅር ነው እኮ የሚከብደው፣ አይደለ እሱ በፍቅር ከሆነ ነው ይወጣለው። ምንም ችግር የለውም። ገና እንዲህ የጮኸሽ ድምጽሽን ከፍ ያርክሽ ምናም የባሰል ውስጥ ነው ወጥቀች። ሌላውን ዲዘሽ መተሽ ምናምን ብቻ እንትን ይደሃር ምናምን አይሆንም እንደዛ። ገብተሻል አይደል?

ልሄድ ወይስ እምትይ ነገር፣ ከእሱ ጋር መገናኘቱ አይጠበቅብም ከዚህ በኋላ። ለምን ስለምፈልገው ነው። እንደዚያ ፈንድቶብኝ አይደል የሄደው? ላገኘው እፈልጋለሁ። እሺ፣ አንድ ነገር እንገሪው። ሻሎም፣ እኔም አይደለም። ምንድን ነው በየሰከንድ ሁሉ እንዲህ ሀሳብ ሺህ መስቀያየሁ። ለምን አታመኝም? ፍቅረኛዬ ነው

ምን ማለት ነው? ምንም አይደለም ጓደኛዬ ነው። በእውነት እኮ በጣም ድሮ የምንታወቅ ሰዎች ነው ሲጀመር ማለት ነው። ባይሆን በዚህ ድፍረት በቃ እኔ ነኝ በልልኝ አልኩት። እንደ ጓደኛ እኔ ነኝ በቃ ባሏ ነኝ ብለ እንዲ እንዲ እንዲ ተወኝ አድርግልኝ አልኩት። እኔ ነኝ ሻሎ። ምንም ነገር የሚያቀርብ እንደዛ ነው አንተ የምትሆነው ነገር ነው።

እንዴላ ምን ይዘሹ ተመጫለሽ? አይደለም፣ ነገር ል አይደለም፣ ሰው እንዳለማ ሰው መልሽ እንዳለሽ እኮ እሱ አይደለም፣ ኖርማል ጓደኝ ነው ስለፈለ ስለፈለኩ እሱ አይደለም፣ ሌላ ሰው ነው። ነው ምን ነው እግዚአብሔር ነው። በፍጹም ምንም አይነት ግንኙነት የለኝም እኔ አሁን ልጁን እንደ ስንት ነገር አስቤያለሁ እኮ ታዲያ አሁን ልጁን እኮ እማይሆን ሰው እማይሆን ነገር ልትልልህ? ኧረ በእግዚአብሔር በመድኃኒዓለም ምን ሆነህ ነው ዳጊ? እንዴት እንደዚህ አይነት ነገር ታደርጋለህ? እኔ ካንቺ ጋር ከሆነ ብዬ ነኝ፣ አንቺ ጋር መጣሁ። ሌላ ሰው ደግሞ እኔ እሱ ጋር ልክ ያለው እኮ እማይሆን ነገር እየነገርኩህ እኮ ነው መጀመሪያም ነገር ሄሎ፣ ሄሎ? ወይ ቦስ? እንዴ ነው? ሰማ። አገኛችሁት ያዛችሁት እንዴ?

እና በቃ ቶ ቶ የሚከፍላችሁን እኔ ከፍላችኋለሁ። እስኪ ዝም በይ ተረፍ። ልጁ ምን ያድርጋችሁ? ጓደኛ ነው። ስለምን ገንዘብ ነው የምታወሪው? በቃ አሰማረች ነው። ዳቂ፣ አረ ጎቤው በቃ በቃ። ይብራ ብራዘር፣ እደውልላለሁ ከትንሽ ሊቀባለ ቶ። ልጁም በቃ ይወት ይኑር ኑሮ። አዎ ተመለሱ። በቃ ወይኔ! ሜሪ፣ ወይኔ! ለሜሪ ምን አይነት ሰው እኔ ገጠምኩት! እኔ አልገባኝም። ለመለስ ተቀበስ። ስለዚህ ነው የትም ቦታ ስሄድ የሚከታተለኝ ሰው አለ ማለት ነው። በቃ ማዋሸት አልነበረብሽም። አሁን ልጅ የማይሆን ጦሱ ስልትከችው ነበር። አልገባኝም። ኤኒ ታይም ምን ይሁን፣ በሚሄድበት መንገዶች በሙሉ ያንተ ሰዎች አሉ ማለት ነው ከኔ ጋር ነገርኩሽ፣ ማንም ሰው ካንቺ ጋር እንደሆነ አልፈልግም። እኔ ስፈቅር ተውጫለሽ። ከየወት ያልኩሽ ምንድን ነው? መዋሸት ምን አስፈለገ? አሁን ትንሽ ዘግይተሽ ቢሆን ልጁ የሆነ ነገር ሆኖስ ቢሆን ምንም በማያገባው ልጁ ለምንድን ነው እኮ? ለምን አንተስ እንደዚህ አይነት ነገር ውስጥ ትገባለህ? ለምንድን ነው? በጣም ፈነዳ እዛ ጋር። በቃ ወንድ ነኝ አለ። አቅሜን ላሳየው እፈልጋለሁ አለ። ሾ ከሱ በላይ ወንድ እንዳለ ደግሞ ላሳየው እፈልጌ ነበር። ለምን ራሱን ዋናውን ሰው ይዘሽው አትመጭም ነበር? ምንም የማያውቅ ልጅ ለምን ይዘሽ የምመጣው፣ ሰው ምንም ሰው የለም? በቃ አንተ ጋር ሰው ይዤ አልመጣም። ሴት ግዴታሽ ነው ንብረት መልሽ ያለሽና ከኔ ጋር እንዳትገናኝ ያደረገሽን ሰው የጊዜ ጉዳይ ሰው አሁን ትንሽ ቆይተሽ ዝም ብለን ፊት ለፊታችን ነው አለ እኮ ታይሚንግ ነው እየጠበቀ ለምን እንደዚህ ሰው አቅሙን ካንተ በላይ ነው ያሳይሃል። አልሽ አሁን አስር ደቂቃ ዘግይተሽ ቢሆን እሱ የማይሆን ነገር ሆኖ እኮ ሲጀምር፣ ሁለተኛ እንደዚህ አይነት ስህተት አትስሪ። በቃ ከወንድ ጋር ላይሽ አልፈልግም ነገርኩት። የራሴን ህይወት መጀመር አልችልም። አልገባኝም። ካንተ ጋር ብቻ ነው መሆን የምችለው። የራሴን ህይወት መጀመር አልችልም። ተመልከቱ አስር ደቂቃ እና አምስት ደቂቃ አሳልፌ ቢሆን ኑሮ ምንም የማያውቀው ልጅ ለማይሆን ነገር ዳረገው ነበር። ወይኔ እግዚአብሔር ይዬ አልገባኝ። ምንድን ነው እየሆነ ያለው? አልገባኝ። ምንድን ነው ምንድን ነው የተጸናወተው? ወንዴ፣ ማንም ሰው ጓደኛሞች ይሆናል፣ ማንም ሰው ይለያያል። አለቀ በቃ። ምንድን ነው እንዴ? ምንድን ነው ትኮነ ያለው ሆኖ እኔ በዚህ ያህል ማንም ሰው እንደዚህ ሆኖ አይቼ አላውቅም። በቃ እንዴ ማርከርን እንደ ካንድ ሰው ጋር አብሬው ምንም መለየት መብቴ ነው እኮ እንደ የሆነ ነገር ለማድረግ ይሄ ሁሉ ነገር መሆን አይጠበቅብኝም እኮ። ምን ስላደረኩ ነው? ምን ስለሆንኩኝ ነው? ጓደኛዬ ነበረኝ፣ በቃ ተለያዩ። መብቴ አይደለም ከአንድ ወንድ ጋር እንዳለሽ እና እኔ ስራ መስራት አልችልም እንዴት ነው አልገባኝም እንዴ አላሳዝንም እንዴት ትንሽ እንኳን እግዚአብሔርን አይፈራም እንዴ እንዴ ምን ማድረግ ነው ያለብኝ ምንድነው ያለ ያጠፋሁት በቃ እንደማንኛውም ሰው ጓደኛ ሆነን ተለያየን በቃ መለያየት ምንድነው አዲስ ነገሩ እኔ ካላልኩሽ መውጣት አትችይም የሚለው ምንድነው አልገባኝም እንዴ ምን ማድረግ እንዳለብኝ አላቅም አምላኪ ሆይ በቃ እኔ ላብድ ደርሻለሁ እግዚአብሔርን እግዚአብሔር ላብድ ደርሻለሁ ለምን እንደዚህ እየሆነ እንደሆነ አላቅም? ጌታ ይሁን ምንድን ነው ማድረግ ያለብኝ ምንድን ነው የምለው እኔ ምንድን ነው ልለው የምችለው እግዚአብሔርን? እኔ በጣም እየከፋኝ ነው። በቃ ቺ ምናምን ምን ስላረኩኝ ነው ይሄ ሁሉ ነገር የሚገባኝ? ከማንም ሰው በላይ ፍቅር ከሚገባው በላይ ፍቅር ሰጠች። እስካሁን ድረስ አብረን እንድንሆን ብዙ ነገር ለፍቻለሁ። እናንተም ታውቃላችሁ። በእኔ ጥፋት የተለያየሁት ሰው አይደለም፣ ባረገው ነገር ነው የተለያየ ነው። እንዴ ሰው አይደለም እንዴ? የሚለኝ ነገር በሙሉ እሺ እየመቀበል ነበረብኝ? እንደዛ ነው የሚታሰበው? እንዴ ያለ ጥፋቱ ነው እንዴ ገዳግኝ የተለየውት እንዴ እኔ እኮ ዳጊ ጋር ስመጣ ራሴ ሳስተዋውቃችሁ ምን ያህል ለሱ ቦታ እንዳለ ምን ያህል እንደወደድኩት ምን ያህል እንዳከበርኩት ነግሬያችሁ ነው። ምንድነው የተለየ ነገር ያደረኩት? ያን ሁሉ ነገር ሲያደርግ እኮ አልፍ የሆነ ዝም ብዬ ነው። ማንም ሴት ቤቱ ሴት ስታገኝ ከዛ በላይ በቃ ምክንያት እኮ የለም። እኔ ግን እሱንም ይቅርታ አርግልታለሁ። የድሮ ጋር ልፈንድ መታ የሆነ ነገር ስታረግ እሱንም ይቅርታ አርግያለሁ። ወደ ወደ መስመር እንግባ፣ አብረን እንኑር። ይሄ ያልኩት በክፋት አይደለም እኮ በቃ አንድ ሰው የሆነ ነገር መለማመድ አለበት። የሆነ ነገር አብሮ መኖር አለበት አይደል? ምንድነው የኔ ጥፋት? ለምን ሰው ሰው እንዲያደርጋል? እኔ እኮ በጣም ቢጨንቀኝ ነው እኮ ሻለው ምን እንደ ቦይፍሬንድ ይዤ የመጣሁት። ምን ላድርግ ጌታ ሆይ ማለት እንዴት ነው የኔ መጨረሻ አሁን? እሺ ስለ ሻለው ምናምን ብቻ ሳይሆን እኔ ህይወት አይኖረኝም ከሱ ጋር ካልሆነ ህይወት አይኖረኝም። ከሌላ ሰው ጋር ስራ መስራት አልችልም። ያየውን ወንድ ነው አሁን እየተከታተለው። ጭራሽ እነዚህ ቦስ ነው የሚሉት እየደወሉ ኢማጅን ቦስ ነው ስለዚህ ልምድ አለው ማለት ነው አላቀውም ማለት ነው። እሺ ምንድን ነው ነው ማድረግ ያለብኝ ጌታዬ ሆይ አላቅም እ በዚህ ነው ያህል ለምን ለምንድን ነው የተፈረደብኝ በዚህ ነው ያህል፣ ምን ስለአደረኩኝ ነው፣ ምን ስለሆንኩኝ ነው፣ በዚህ ነው ያህል፣ በዚህ ነው ያህል አምላኬ ሆይ፣ ለሁሉም ነገር ትዕግስትም አለው፣ ለሁሉም ነገር በቃ ልክ አለው። ከዚህ ያለፈ ነገር እኔ ዳጊ በጣም ነው የማከብርህ። በቃ ይበቃል። የምታደረገው ነገር አቁም። በቃ በኔ በኔ ምክንያት ሌላ ሰው ጋር አትጉዳ። ሌላ ነገር አትነጋገር። ትንሽም ለኔ ፍቅር ካለ በቃ ትንሽም ለኔ ፍቅር ካለ ቢያንስ የምታደረገውን ነገር አቁም። እኔን እውነት የምትወደኝ ከሆነ በእኔ ዙሪያ ያለውን ሰው አትንካ። ልለምንህ በቃ፣ ብሼውን ተሸንፊያለሁ። ልለምንህ በቃ። እኔ እኔ እኔ እኮ ሴት ነኝ፣ አንተ ወንድ ነህ። በብዙ ነገር ትበልጠኛለህ። ስሜታዊ ሆኜ ምናልባት አስከፍቼ ሊሆን ይችላል። እሺ ይቅርታ በቃ አትድረስብኝ። በእኔም በእኔ ዙሪያ ባሉትም ሰዎች አትድረስብኝ። ይቅርታ፣ እሺ፣ በጣም ይቅርታ። አሁንም ይኸው ይቅርታ እየደጋገምኩ ነው ይቅርታ የምጠይቅ። እባክህ በቃ ተወኝ። አዎ በቃ እንትን ነገርም ስሜታዊ ሆኜ እንዳለ በስብሻለሁ። ስለዚህ በቃ ዳጊ በቃ ተወኝ፣ በእግዚአብሔር ተወኝ።